እሷ ስትፎክርበት አንተን አስገድልሃለሁ፣ አንተን እንደዚህ እያለች በጣም ብዙ ዛቻ ስታደርግበት የነበረው ልጁም፣ ሲጀመር 50 ሺህ ብር 10 ሺህ ብር ሚኪ ልኮለት ቀጥ ብሎ ከሚኪ ድረስ የመጣው ልጅ እሱ ራሱ ከጀርባ በጣም ብዙ ሰዎች እንዳሉ፣ ስራውም ሰውን እንደዚህ ማሰቃየት፣ ሰው እንደዚህ አድርግ ከተባለ አድርግ ከማድረግ ወደ ኋላ የማይል አረመኔ ጨካኝ ነበር። እንግዲህ ሚኪን የጣለው ከነሱ እጅ ነው። እንዴት እንዳሳዘነኝ! ልብ ልብ ነው የሚሰብረው ማለት ነው። በቃ የተወለደ ወላድ አትይ፣ የሰው ልጅ እንደዚህ ሲቀጠቀጥ፣ እንደዚህ ራቁቱን አድርገው ሲገርፉት፣ እመቤት ወላድ አትይ ነው የምላችሁ። የወለደች እናት አትይ እንደዚህ አይነት ነገር ሲጀመር ሚኪ በጣም ችግር አለበት። እንደነ ልውል፣ እንደነ ዘላለም፣ እንደነ አቤል ተጠንቅቆ ከሰው ምናምን አይደለም የሚሰራው። በደመነፍስ ራሱን ብቻ በቃ የሚያዳምጥ ሰው ነው ለራሱ ላይ ህይወቱ። ከዚህ በፊት በሚኪ ላይ ስንት ዱላ ስንት ነገር ታግቶ ሁሉ ስንት ስቃይ አይቷል ልጁ። እኔ እኮ ጥናቱ በጣም ይገርመኛል። እንግዲህ ሚኪን የምትከታተሉ ሰዎች ሚኪ ጎጆ የምትከታተሉ በደንብ ታውቁታላችሁ። ስንት ጊዜ እንደተደበደበ ማለት ነው። የዛሬው ባሰ የዛሬው ባሰ እና ታትይ በቃ የሰው ልጅ እንደዚህ ይህን ያክል እነዛኞቹ ወንጀለኞች ናቸው፣ ሌባ ናቸው። ስራቸው ስለታወቀባቸው ብቻ ተዘናግቷል እሱም? ባለፈው ያንን ልጅ ቀጥሮ በእሱም ያንን ልጅ አይታችኋል። በጣም ነው የመተው። ሚኪን መማታት አልነበረበትም። ለምን እንደሆነ ታውቃላችሁ። ለህግ ማቅረብ አለበት እንጂ የማሰሱን ትልቅ ችግር ውስጥ ነው የከተተው። እኛ ሀገር ውስጥ እንደሆን ህግ የሚባል ነገር የለም፣ በፍጹም ህግ የሚባል ነገር የለም። በየራሱ እንትን የሚመራ ሰው ነው ያለው ማንነው መጨረሻ ላይ የተጎዳው? ይሄው ሚኪ ነው የተጎዳው። አግተው እያሰቃዩት ያለው ሚኪ ነው። ይቺ ሴት ልጅ ተልካ የመጣችው በውስጥ ተልኮላት የሚኪ ቪዲዮ ሲገርፉት ምናምን። አንደኛ ነገር የእሷ እኔ እሷ ጥፋተኛ ናት ምናምን ልላችሁ አይደለም። ሚኪ አሁን ላይ በጣም እኔ ስለምናችሁ ለምኛችሁ አላውቅም ቪዲዮውን ይህን ቪዲዮ የምታዩ ሰዎች ፕሊስ በቻላችሁ ታቅም ሼር አድርጋችሁ ትልልቅ ዩቱበሮች ጋር ደርሶ አዲስ አበባ ያሉ ልክ በሚኪ አይነት ስራ እንደነ ልዑል እንደነዘላለም የሚሰሩ ስራዎች እነሱ እንዲያግዙት እንዲደርሱለት ልጁን ሳይገሉት በፊት እንዲደርሱለት በቻላችሁ ታቅም ላይክ ሼር እያደረጋችሁ ለብዙ ሰው እንዲደርስልኝ አድርጉ እኔ በሚኪው እንትን እናንተ ጨቅጭቃችሁኝ እያየሁኝ በጣም አልቻልኩም። በቃ የልጁ እንደዚህ አድርገው ሲገርፉት የሆነ እንትንስ እኔ ያዚህ ጋር ሳወራችሁ እናንተን እንትን ለማለት ምናምን በቃ እናታት እሱ እንደዚህ ሲመታ የምንድነው እንትን በረሃ ላይ አይታችኋል? እንዴት አድርገው እንደሚመቷቸው በዚህ አቋርጠው የት ነው? ወደ ኢመን ነው ኢመን እመን ነው፣ አረሱ ምንድ ነው ሲሄዱ፣ እነሱስ በህገ ወጥ የሚሄዱት ሲደበደቡ አይታችኋል። እንደ አጋጣሚ ቪዲዮ ከደረሳችሁ ሚኪን የሚያደርጉት አሁን ልክ እንደነሱ ነው። ለሰው ልጅ ፍትህ ለማስገኘት ብሎ በህይወቱ ላይ እየተጫወቱበት አንደኛ ነገር ሚኪ ጋር አሁን ላይ አንድ ልጅ አለ ሚኪን የሚፈልግ ለ በቃ ምንም እንትን አላለም። ልጁ በጣም አልቻለበትም፣ እንዴት አድርጎ አፈላለጉ ምናምን። ሌላ ሰው በቃ የሚያቅ የዚህን ስራ ስልት ብልህነት እንትኑን የሚያቅ ሰው ቢሆን ሞር ለሚኪ ቶሎ ይደርሳሉ። ይሄኛው ልጅ ትንሽ ምንም እኔ እንጃ። እሱን እንትን ለማለት ሳይሆን ስራውም ላይሆን ይችላል እንደዚህ ፍጥነት ምናምን የለውም። ዝም ቀስ እያለ ነው እንትን የሚለው። ስለዚህ ሌላ ሰው እንደው ሌላ ሰው እንደው ሞልተዋል እኮ እንደው ምን አለ በዚህ እንኳን ብትተባበሩ፣ ልጁን ሳይገሉት ምን አለበት ብትተባበሩ፣ ምን አለበት እንደው እንደው፣ አረ ፕሊስ። እኔ ቪዲዮ ስለማይፈቀድ ነው እንጂ ባረግላችሁ ራቁቱን አድርጎ እዚህ ጋ እንድትለይ ዩቱብ ላይ አይፈቀድም። የማይሆን ቪዲዮ አይፈቀድም። እንደዚህ ዝም ብሎ መልቀቅ አይቻልም። እንደ እንደ ቶክቶክ ወይም እንደ እንትን አይደለም። እዚህ ጋ ትንሽ ህጉ ጠበቅ ያለ ስለሆነ መልቀቅ አልችልም። ዋይ ሚኪ እኔ እስካሁን ድረስ ብዙ ነገር ብዙ ቪዲዮ ብዙ ነገር ሰርቻለሁ። የዛሬው ደግሞ በጣም ውስጤን የረበሸው እና በጣም ያሳዘነኝ የሚኪ ነገር ከምነግራችሁ በላይ ማለት ነው። ሰው እንደዚህ ጨክናል። ሰው ይጨክናል። እቺ ሴትዮ አወቃችኋት ወይዘሮ ሊቫ ነው፣ ሉባባ ሉባባ የተባለችው ሉባባ። እና ይሄ ደግሞ አምሳ ሺ ብር ሰጥሃለሁ፣ ሰውን ደብድብልኝ ብሎ ሚኪ ደውሎ በስልክ አላወራውም፣ ሲፎክርበት አይታችሁ ነበር። እኔ በጣም ግራ የገባኝ ነገር ማለት ነው እሱ ልጅ ለምን ለቀቁት? ከመተው በኋላ ለምን ሊለቀው ቻለ? ለምን አልታሰረም? አያችሁ። እኔ እኮ እኔ እንትን እንደዚህ እንደዚህ እንደዚህ ብዬ መናገር አልፈልግም። ምክንያቱም ስለኛ ሕግ ኢትዮጵያ ውስጥ ስላለው ሕግ ማውራት በጣም ሰልችቶኛል። ፍትሕ ስለሌለ ማለት ነው። ያ ልጅ እንዴት ተለቆ ነው ሚኪን አሁን ሊጎደው የቻለው ሚኪን ሊታገት የቻለው ሉባባ የተባለችው እና ሁለት ስም ያለው ልጅ ስሙን እየቀያየረ ወንጀል የሚሰራው ልጅ እንዴት ሊለቀቁ ቻሉ? እኔ እኮ እኔ ለራሳቸው ለህይወታቸው የማያስቡ ሰዎች ለሰው ሲሯሯጡ ይሄው ለራሱ ከነጭራሹ ያሰቃዩት። እየተደበደበ የኔ ምስኪን በዛ ቅጥነት እንዴት እንደሚችለው አላገሙ አከታው ወደዛ። አንዳንድ ጊዜ ግን እንዲሁ ምንም ነገር ያለማየት የተሻለ ነው። የእውነት ካላያችሁ ምንም አይመስላችሁ። እያያችሁ ራሳችሁ ከምትታመሙ ያለማየት ይሻላል። እች ሴት ተልካ የመጣችው ሴት ይዘው የመጣችው በውስጥ የተላከላት እሷ ራሱ ስታወራ በጣም ስለሚኪ ሚኪ እንዴት እንደሚያሰቃዩት ለልጅቷ የተላከላት ቪዲዮ ነው፣ ሚኪ ሲያሰቃዩት ምናምን የሚያሳየው እና እኔ እንደዚህ ብዬ ላወራችሁ አችልም። የሆነ ድምፁን አስገብቼላችሁ ታይታላችሁ፣ ልጁ ምን ያክል እያሰቃዩት እንደሆነ። እኔ በጣም ነው ያሳዝነኝ፣ ከምላችሁ በላይ በጣም ነው ያሳዝነኝ። ሚኪ የኔ አባት፣ ባለፈው የሆነ ይሄ የምንድን ነው የምን አምልኮትን፣ በአድ አምልኮት የምታመልከው ሴትዮ አይታችሁ እንዴት እንዳሰቃየችው። ለአንድ ሳምንት ቤት ውስጥ አስራ ጅግሩን በእንትን አስራ ውሃ ትሰጥ፣ ምግብ አትሰጥ። በስንት መከራ ፈልገው ፈልገው ፈልገው አገኙት። አሁን ግን ሰው የለም፣ ሚኪን እየፈለገው ያለ ሰው የለም። ያ ልጅ በፊት ካሜራማኑ ነበረ፣ አሁን ላይ እኔ አላቅም። አሁን አዲስ የመጣው ይሄ ልጅ ምንም አልቻለበትም። እንዴት አድርጎ አፈላ እንትኑን ምኑን በቃ ይሄ ነገር ማድረስ ካለባችሁ ለነሉ ለነዘላለም ቪዲዮን አድርሱ። ሼር እያደረጋችሁ ሼር ላይክ ካረጋችሁ ለብዙ ሰው ይዳረሳል። ለሚኪ መድረስ ካለባችሁ ፕሊስ፣ እኔ ለምኛችሁ አላቅም እስካሁን ድረስ ግን፣ አሁን ሚኪ ችግር ውስጥ ስለሆነ በቻላችሁ ታቅም ሼር አድርጉ እና ልጁን ካለበት ችግር ቢያወጡት። እኔ በስማ ወይኔ፣ ለሰው ብሎ ሰው እንደዚህ ይሰቃያል። ለሰው ለሰው ብሎ አሳዝናችሁ፣ በዛ እንትኑ በዛ ቅጥነቱ እንደዚህ የሰው ልጅ ሰው ጨካኝ ነው። ያኛው ሌባ ሲመጣ ሲጀመር አይታችሁታል። ሰው ደብድብ ብልና አምሳ ሺ ብልስ ጥክ ብሎ። አንደኛ ነገር ሚኪ ጥፋት አለበት ያልኳችሁ፣ ልጁን መማታት አልነበረበትም። ይዞ ከያዞ በኋላ ለህግ ማቅረብ ነበረበት። ኦሬዲ የቅጁ ስልኩን ሲያወሩ የተቀዳ ድምፅ አለው ከሰዎች ምን አይነት ስራ እንደሚሰራ ወንጀለኛ እንደሆነ ማለት ነው። ሁለተኛ ነገር ደግሞ እንደዛ አድርጎ ከደበደበ በኋላ ሴትዮዋም እጅ ከፍንጅ ከተያዘች በኋላ እኔ ግራ የገባኝ ለምን አልታሰሩም ነው። ለምን አልታሰሩም? ያሁሉ ነገር ተገንቶባት ሴትዮዋም ሆነ ሰውየው ሉባባ የተባለችው ሴት እንዴት ተለቀቁ እና ሚኪን አሁን ሊያግቱት እንደዚህ ሊያሰቃዩት የቻሉበት አልገባኝም። አቤቱ አምላኩ አምላክ። ስንቱን አየነን። በዚህ ትንሽ ጊዜ ስንት ጉድ አየነን እና እኔ በጣም በጣም የገረመኝ ሉባባ የተባለችው ሴት እንዴት አልታሰረችም? ሚኪ ያቆመበት ቪዲዮ የመጨረሻ የሰራው ቪዲዮ ካያችሁ ቪዲዮ መጨረሻ ላይ እንግዲህ ምንድን ነው ያለው? ለህግ ወደ ህግ ቦታ ነው ወስዳችኋለን ቪዲዮውን አቁመው እያለ ነበር እዛ ቦታ ላይ ነበር የቆመው። እንዴት ልትወጣ ቻለች? እንደገና ይሄኛው ወንዱ ልጅስ እንዴት ሊወጣ ቻለ? እንዴትስ ማን ነው ሚኪን ሊያግቱት ቻሉ? የኔ ጥያቄ ይቺ ሴትየው እንዴት ወጣች ነው። ወንጀለኛ ናት። ከዚህ በላይ ማስረጃ ምንድን ነው የሚፈልጉት? በዚህ ልጅ በሕይወት እኮ ነው እየቀለዱበት ያሉት። ታዲያ ልጁ ከታሰረ ታዲያ ሚኪ ታዲያ በሰላም እንዲንቀሳቀስ የሚፈቅድለት ይመስላችኋል? ይሄ እኮ ወንበዴ የለመደ እኮ በለመደው ሰዎችን እየገደለ ሰዎችን እያገተ ሰዎችን እያሰቃየ አምሳ ሺህ መቶ ሺህ እየተከፈለው የሚሰራ ልጅ ነው። ሚኪ ጋር በስልክ ሲያወራ አልሰማችሁ? ሚኪ አስር ሺህ ብር መጀመሪያ ላከለት ለልጁ ወደ እሱ እንዲመጣ ከላከለት በኋላ በስልክ እንግዲህ ቅጁን ሰምታችኋል። እኔ ከመጀመሪያው ከፈለጋችሁ ለማስታወስ የትኛው ሰው እንደሆነ እንዳገተው ሚኪን እንድታስታውሱት ቪዲዮን መግቢያ ላይ አደርግላችኋል። ሁለተኛ ደግሞ አሁን ተልካ የመጣችሁ ሴት ስለ ሚኪ በሷ በውስጥ የላኩላት ቪዲዮ ሚኪን ሲያሰቃዩት ሲገርፉት በጣም የእውነት እናት አቴ ነው ምላችሁ በጣም እኔ እኔ እንደዚህ አይነት ኢትዮጵያ ውስጥ ምን አይነት ጨካኝ ምን አይነት አረመኔ እንደሆነን ወዴት እይን እንደሆነ ምን አይነት አላቅም። ጊዜው ነው ሰውም ነው ሰው ነው ጊዜው ነው የተበላሹ አላቅም። ሰው ይህን ያክል ተጨካኩናል ወይ ነው የሰው ሀገር ሰው እኮ ወደ እንትን ስትመጪ በዚህ በበረሃ እነሱስ ቢማቱም የሰው ሀገር ናቸው፣ የሌላ ዜጎች ናቸው ግን የእኛ እርስ በርስ ይህን ያክል መጨካከል። እነዚህ ኦልሬዲ ወንጀለኝነታቸው ከተጋለጠበት አምነው ተቀብለው እስር ቤት መግባት ነበረባቸው። እንዴት ልትፈታ እንደቻለች አላቅም። ይችል ሉባባ ነው ማን የተባለችው ስሟ ራሷ የትያዘኝም ቄስ ጥራትና ማለት ነው እንደው እኔ ለምኛችሁ አላቅማ። ዛሬ ግን ሚኪን የምትወዱት ከሆነ ቪዲዮውን ሼር እና ላይክ አድርጋችሁ ለሰው እንዲደርስ። ሚኪ አሁን ማን ያግተው ምን ይሁን ምንም የሚያውቁት ነገር የለም። ከነ ልዑል ዘላለም እንትን እንዲሉለት እንዲያግዙት ፕሊዝ በቻላችሁት አቅም። እኔ እናንተ ስትጨቀጭቁኝ ቀኑን ሙሉ ስለሚኪ ስለ ሚኪ ስትሉኝ እንዴት ብላችሁ እንዴት እንዴት ብላችሁ እንደዚህ አይነት ነገር እዚህ ጋር መታችሁ፣ እኔ አላቅም። በጣም ነው ምትን የሚለው በጣም ነው የሚያሳዝነው። ልጁ ምንም በማያውቀው እንደዚህ እየተገረፈ ራቁቱን አድርገው፣ እኔ ምን አይነት! አረ በስመ አብ መንፈስ ቅዱስ፣ አቤቱ ጌታ ሆይ፣ አረ ጌታ ሆይ፣ አንተ ቅርበልን አምላክ ሆይ በምን አጽያት ነው ሰው እንዲህ የሚሰቃየው? አምላክ ሆይ ያለ አረ ሰው ተጨካክነናል። ወገን ሰው አረ ምን ይሆናል ሰው ገንዘብ አሳዳጅ ሆኗል። የሴትዮዋ መፈታት፣ የዛ ወንጀለኛ መፈታት በጣም ነው የገረመኝ። እንዴትስ ሊያገኙት ቻሉ? እንዴትስ ሊፈቱ ቻሉ? ከዚህ በላይ ማስረጃ ምንድን ነው የሚፈለገው? ይሄ ልጅ እኮ አምሳ ሺ ብር ተከፍሎት ወይም መቶ ሺ ተከፍሎት ሰው እንደዚህ አድርግ ከተባለ እሺ ብሎ ተስማምቶ የመጣ ልጅ ነው እና ከዚህ በላይ ምንድን ነው ማስረጃ የሚፈልጉት? ቆይ እንዴት ነው ማለት ላይታሰር የቻለበት ምክንያት ምንድን ነው? ሴትዮዋስ ያሁሉ እንትን የተገንቶባት እኔ ቃል የለኝም። የእውነት ቃል የለኝም እኔ። በመጀመሪያ ሚኪ እንደው ምብራን እንደው እውነት ውህ ሚራራ እንጀት ይስጣችሁ። በዛ በዛ ቅጥነቱ በዛ እንትኑ እንደዚህ ወላድ አትዬ እንደዚህ ሰው ሲደበደብ ሰው ሲመታ ልጅ እንደ ወይኔ፣ በጣም ጨክነናል እኛ ሰዎች ሰው የተባነ ፍጥሮች በጣም ተጨካክነናል። ወይኔ አስቴር፣ እኔ በጣም ነው ልቤን የሰበረው። እውነት፣ ለማንኛውም ሰላማችሁ ይብዛ። እኔ ምንም ማለት ምንም ቃል ቃል አጥሮኛል። ስለልጁ በተለይ ልጅቷ ተልካ የመጣችሁ ቪዲዮ በስር የተላከላት በቃ የምታወራው እኔ ከአእምሮዬ በላይ ሆኗል። ቪዲዮውን ላስገባላችሁ እና በትንሹ እናንተ እዩት። ሰላማችሁ ይብዛ። ፕሊስ ላይክ፣ ሼር አድርጉት ቪዲዮውን እንደው ሚኪ የምትወዱ ሰዎች ቢያንስ የሚያግዘው ካገኘ ማለት ነው። ምን ማድረግ ይቻላል ከመቃጠል ውጭ? ለማንኛውም ሰላማችሁ ይብዛ ውዶች፣ ባይ ባይ።